በምስራቅ ጉራጌ ዞን ምስራቅ መስቃን ወረዳ በዘንድሮ ምርት ዘመን በበቆሎ በስንዴና በቦሎቄ እንዲሁም በሌሎች የቅመማ ቅመም የብርዕና የአገዳ ሰብሎች ተሸፍኗል። የወረዳው ምክትል አስተዳዳሪና የግብርና ጽሕፈት ቤት ኃላፊው አቶ አለሙ ግዛው አካባቢው ልዩ ልዩ ምርቶች አብቃይ ወረዳ ስለመሆኑ ጠቁመዋል። በተለይ በመስኖ ተግባራት በዓመት ከሶስት ጊዜ በላይ ይመረታል ብለዋል። በዓመት ከሶስት እስከ አራት ጊዜ እየመረተ ያለው የመስኖ ተግባር ነው ማይቆራረጥ ምህርና በልግን የሚያገናኘው የመስኖ ተግባር ነው። አብዛኛው ማሳ አሁን ሰብሎች እየተነሱ ነው፣ የሚሸፈነው በመስኖ ነው። አርሶ አደሩ በተለያየ መልክ የሚያመርታቸው የመስኖ ተግባራቶች አሉና ይሄ መስኖ ሽፋን ከሶስት እስከ አራት ጊዜ በማምረት በዋናነት ቲማቲምና ሽንኩርት ቲማቲምና ሽንኩርት በስፋት እንደወረዳችን እያለማን እንገኛለን። ሰላሳ አርባ ሰላሳ ኢኒሼቲቮችም በወረዳው በስፋት እየተተገበሩ እንደሚገኙ የተናገሩት አቶ አለሙ እንደ ምስራቅ መስቃን ወረዳ 340 ሄክታር ማሳ በፍራፍሬ ተክሎች ተሸፍኗል ብለዋል። በወረዳችን ደረጃ ሰላሳ አርባ ሰላሳና በመደበኛ የተሸፈነ 340 ሄክታር አካባቢ በፍራፍሬ ሰብል ተሸፍኖ ይገኛል በአሁኑ ሰዓት አሁን ይሄ የምንገኝበት ቦታ ያው በመደበኛነት 35 ሄክታር አካባቢ በዚህ በፓፓዬ ተሸፍኖ አሁን ቆመን የምንገኝበት ቦታ 35 ሄክታር አካባቢ ነው ሰብሉ ተሸፍኖ የሚገኘው። ለዚህ ሌላም አካባቢ ተመሳሳይ ሰብል እያመረቱ ፓፓይም ሌሎችም መሰል ፍራፍሬዎች እያመረቱ ወይም ደግሞ በዚህ በአረንጓዴ አሻራ ላይ በርካታ ስራዎች እየተሰሩ ይገኛሉና አንዱ የዛ አካል ነው። እኛም አሁን ቆሙን የምንገኝበት ቦታ ይህም ምርትና ምርታማነት ከማሳደግ ባሻገር ለበርካታ ዜጎች የዕለት ጉርሳቸው እንዲያገኙ ትልቅ አበርክቶ አለው ባይ ናቸው። እንደ ወረዳችን ያው በርካታ ስራ እድል ፈጠራዎች ፈጥረናል። እየተሰራ ቢ ያለ በርካታ ነገር አለ። አደራጅተን ወደ ስራ ያስገባናቸው ወጣቶች አሉ። በዋናነት በዚህ በፍራፍሬም ዘርፍ የተሰማሩ ወጣቶች አሉ። ከብት በማድለብ በማሞከትም፣ በተመሳሳይ በንብ ማነብ ዙሪያ ላይም የተሰማሩ ወጣቶች አሉ። ስለዚህ ወረዳው አካባቢ በስፋት ተሸፍኖ የሚገኘው በዋናነት ከወጣቶች ስራ እድል ፈጠራ ጋር ትኩረት ሰጥተን የምንሰራው አንዱ ጉዳይ ነው። እንደ ወረዳችን በርካታ ስራ አጥ ወጣቶች አሉ። ለዚህ በቂ የሚሆን ገንዘብ በተለያየ ደረጃ ገንዘብ የማሰባሰብ በወረዳችንም በርካታ እዳ ነበር። ያንን አሰባሰብ ወጣቶቹ ዳግም የማስጠቀም ስራ እየሰራ ነው የምንገኘው። አሁን ባለንበት ጊዜ በማሳ ላይ የሚገኙ አዝመራዎች የሚሰበሰቡበት ወቅት እንደመሆኑ አርሶ አደሩ ምርቱን ሳይባክን ወደ ጎተራ እንዲያስገባ የሚያስችሉ የቅድመ ዝግጅት ተግባራት እየተከናወኑ ስለመሆኑ የምስራቅ መስቃን ወረዳ ግብርና ጽሕፈት ቤት ምክትል ኃላፊና የእርሻ ዘርፍ ኃላፊው አቶ ሁሴን ሙስጠፋ ተናግረዋል። ከመኸርም ጋር ተያይዞ የስንዴ ሰብል አሰባሰብ ቅድመ ዝግጅት እየተደረገ ይገኛል። ኮምባይነር ባሉበት ኮምባይነሮችን የማዘጋጀት ከዞንና ከትይዩ ወረዳዎች ጋር በማናበብ ኮምባይነሮች የሚቀርቡበት ሁኔታ እየተነጋገርን እንገኛለን። የግድ ቴክኖሎጂ ተጠቅመው ካለ ምርት ብክነት መሰብሰብ ስላለበት ከዚህ ጋር ተያይዞ ሰፊ ስራ እየተሰራ ይገኛል። ኮምባይነር አርሶ አደሩ በፈለገው ሰዓት እንዳያጣ ከትይዩም ከዞንም እየተነጋገር እንገኛለን። በቀጣይም በበጋ መስኖ ስንዴና በሌሎች የመስኖ ስራዎች ርብርብ እንደሚደረግ ምክትል ኃላፊው ጠቁመዋል። ይህንን ካነሳም በኋላ አካባቢያችን የከርሰ ምድር ውሃ የታደለና በተፈጥሮ መሬቱ ሁሉ አብቃይ በመሆኑ የበጋ የመደበኛ መስኖና የበጋ ስንዴ መስኖ ተጠናክሮ የሚቀጥልበት ሁኔታ ላይ ያለው አሁንም ከስር ከስር መሬቶች ሰብል እየተሰበሰበ ለዛ ለበጋ መደበኛ መስኖ የሚሆን የእርሻ እንቅስቃሴ የሚታይበት ሁኔታ ላይ ነው ያለው። ይሄንን አርሶ አደሩ ቀድሞ ያለውን እድል ከመጠቀም ጋር ተያይዞ ሰፋ ያለ ልምዱን ተጠቅሞ ይሄ ምግብ ዋስትናን ከማረጋገጥ አንጻር፣ የሀገር ኢኮኖሚን ከማሳደግ አንጻር ሰፊ እድል ይፈጥራል ተብሎ ይታሰባል።